ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በደቡብ ወሎ ዞን የተለያዩ አካባቢዎች ነው የልማት ስራዎችን እየተመለከቱ የሚገኘው። ከዛ ውስጥ ዛሬ የተመረቀው በዚህ በሐይቅ ከተማ የተመረቀው ትምህርት ቤት ትልቁ ነው ማለት ይቻላል፣ እስካሁን ከተጎበኙት ውስጥ። በዚህ ትምህርት ቤት ውስጥ ቀደም ተብሎ በዜናው ላይ በጥቂቱ ለማንሳት እንደተሞከረው በርካታ ዓመታት የዘለቀ ትምህርት ቤት ነው። ነገር ግን ትምህርት ቤቱ በሚፈለገው ልክ ትምህርት የመማር ማስተማር ሂደቱን ለመተግበር አስቻይ ነገሮች አልነበሩትም። ተማሪዎች ውጪ ላይ የሚማሩበት ነበረ። የፈራረሱ ክፍሎች ነበሩት። በጥቅሉ ብዙ ተማሪዎች ምቹ በሆነ ሁኔታ ውስጥ የሚማሩበት አልነበረም። መጻሕፍቶች በአግባቡ አልነበሩትም። ስለዚህ ይህንን ታሳቢ በማድረግ ደግሞ ባለሀብቱ በላይነህ ክንዴ በገበታ ለትውልድ ፕሮጀክት እዛው አካባቢ ላይ ስራዎች እንደሚሰሩ ይታወቃል። በዚህም ሳቢያ አካባቢው ላይ የማልማት እቅድ ነበራቸው። ይህንንም ቃላቸውን ከገለጹ በኋላ በጥቂት ወራት ውስጥ ነው ይህንን ትምህርት ቤት እንደ አዲስ የገነቡት እድሳት አይደለም የተደረገለት ፈርሶ ነው የተገነባው አሁን ላይ በጣም ዘመናዊ የሆኑ ክፍሎች ናቸው ያሉት ጥቂት ተማሪዎች ናቸው በአንድ ክፍል ውስጥ የሚማሩት እኔም ተማሪዎችን ለማነጋገር ሞክሬ ነበር ከዚህ ቀደም ከነበረው ጋር በፍጹም የማይወዳደር መሆኑን የነገሩን ምክትል ጠቅላይ ሚኒስትሩም በምርቃት መርሃ ግብሩ ላይ ያነሱት ሀሳብ ምንድ ነው እንደዚህ አይነት ባለሀብቶች በተለይ የትውልድ ጉዳይ ግድ የሚላቸው ባለሀብቶች ብዙ ስራዎችን እየሰሩ ነው ከዚህ ውስጥ ደግሞ አቶ በላይነህ ክንዴ አንዱ ናቸው ስለሆነም ይህንን የበርካታ አመታት የማህበረሰቡን ጥያቄ ለመፍታት በአጭር ጊዜ ውስጥ እንደዚህ አይነት ትምህርት ቤትን በመገንባታቸው ምስጋና አቅርበውላቸዋል እንደሚታወቀው ትምህርት ለሁሉም ነገር መሰረት ነው የነገ ትውልድ የሚገነባበት ትልቅ ተቋም እንደሆነ ይታወቃልና ለዚህ ትልቅ ነገር ያለበት ነው በቤተ መጻሕፍቶች ውስጥ ከዚህ ቀደም አነስተኛ የሆኑ መጽሀፍቶች ነበሩ ዛሬ በምክትል ጠቅላይ ሚኒስትሩ የተመሩት አጠቃላይ የመንግስት ኃላፊዎችም ይዘዋቸው የመጧቸው በርካታ መጽሀፍቶች አሉ እነሱ ተለግሰዋል ከዚህ በኋላ በርትተው እንደሚማሩ ነው ያነጋገርኳቸው ተማሪዎችም እየገለጹልኝ ይህን በዚህ እንዳለ አጠቃላይ በምክትል ጠቅላይ ሚኒስትሩ በደወሎ ዞን በሚኖራቸው ቆይታዎች የተለያዩ ስራዎችን ይጎበኛሉ ተብሎ ነው የሚጠበቀው። ከቅርብ ጊዜያት ወዲህ በዞኑ የተለያዩ ስራዎች ተሰርተዋል። እነዚህ ደግሞ ሰው ተኮር ናቸው። የበርካቶችን ሕይወት የቀየሩ ስራዎች እየተሰሩ ናቸው። በርካቶች ስራ እድል እንዲፈጠርላቸው ያደረጉ ፕሮጀክቶች አሉ። እነሱን የሚመለከቱ ነው የሚሆነው። አጠቃላይ ግን በትምህርቱ ላይ ባለሀብቱ ላደረጉት ድጋፍ እውቅና ተሰጥቷቸዋል። ምስጋናም ቀርቦላቸዋል። ከነገ በኋላ ደግሞ የሚኖሩ አጠቃላይ በአካባቢው ያሉ ጉብኝቶችና የሚመረቁ ፕሮጀክቶች ናቸው የሚለውን በሌሎች የዜና ወጃ ሰዓቶቻችን ላይ የምንመለከታቸው ይሆናል። አጠቃላይ ግን የዚህ ትምህርት ቤት መመረቅ በርካታ ተማሪዎችን ተስፋቸው እንዲለመልም አድርጓል። እንደሚታወቀው በአማራ ክልል ዛሬም በርካታ ተማሪዎች ወደ ትምህርት ገበታቸው መመለስ አልቻሉም። በበርካታ ትግል ውስጥ ናቸው ያሉት። ስለዚህ ይህንን ታሳቢ ባደረገ መንገድ መንግስት ከግሉ ዘርፍ ጋር አብሮ መሆን ብዙ ስራዎችን ይሰራል። ይህ ደግሞ የሚማሩ ተማሪዎች የተሻለ ተስፋ እንዲሰንቁ አድርጓቸዋል ከዛም ውስጥ ዛሬ በጣም ደስ የሚል ስሜት ይነበብባቸው ነበር ተማሪዎቹ ላይ አጠቃላይ በዛሬው ዕለት የነበረው የመራ ግብሩ ስሜት ይህን ነው የሚመስለው